ዛሬ በከተማ አቀፍ ስድስተኛ ክፍል መልቀቂያ ፈተና ካራሎ አንደኛና መካከለኛ ደረጃ ትምህርት ቤት ነው የተገኘ ነው። ዛሬ ያስጀመር ነው የስድስተኛ ክፍል ፈተና። በአጠቃላይ 8312 ተማሪዎች ይፈተናሉ ተብሎ ይጠበቃል። በ192 ፈተኛ ጣቢያ ላይ ነው ፈተና የሚወስዱት። በዚህ ውስጥ ወደ 2800 በላይ የሚሆኑ የፈተና አስፈጻሚዎች ይሳተፉበታል። ፈተናውን ከመውሰዳቸው በፊት እንግዲህ በአጠቃላይ ቅድመ ዝግጅታችን በጣም ጠንካራ በሚባል ደረጃ ክትትልና ድጋፍ ሲደረግበት ቆይቶ ተማሪዎቻችንን ለፈተና ዝግጁ በማድረግ በስነ ልቦና በይዘት አጠቃላይ በሞዴልና በሌሎች ስርዓት ውስጥ እንዲያልፉ በማድረግ ለዛሬ ፈተና ስርዓት ደርሰዋል። ስለዚህ በዚህ ፈተና ውስጥ እንግዲህ የተፈታኞችም የፈታኞችም አጠቃላይ በቂ ቅድመ ዝግጅት አድርገው ኦሪንቴሽን ወስደው ለፈተና ተቀምጠዋል። ለሚቀጥሉት ሶስት ቀናት ይቆያል ማለት ነው። ዛሬ፣ ነገና ከነገ ወዲያ ፈተናዎቹ ይሰጣሉ። በአጠቃላይ የፈተና ስርዓቱን የሚከታተል የሚያይ ኮማንድ ፖስት ተቋቁሞ፣ ኮማንድ ፖስቱ ክትትል ድጋፍ ያደርጋል። ፍጹም ሰላማዊ በሆነ መልኩ ባለፈው ሳምንት የስምንተኛ ክፍል እንዳደረግነው ከዛ የወሰድነው ልምድ እና ተሞክሮ ከፍ በማድረግ ለዚህ የተሻለ ፈተና ስርዓት እንዲኖር እንዲያግዝ ተደርጎ በልዩ ትኩረት እየተሰራ ይገኛል ማለት ነው። በልዩ ትኩረት እየተሰራ ያለው ተማሪዎች በራስ መተማመን እንዲኖራቸው ኩረጃን የሚጸየፍ ስለ ሀገር ስለ ሕዝብ ጉዳይ አድርጎ የሚወስድ ትውልድ መገንባት ያስፈልጋል። ይህን በማድረግ ሂደት ውስጥ በስርዓቱ የሚያነብ የሚሰራ፣ የሚታትርና የሚለውጥ ተማሪ መፍጠር ያስፈልጋል። ይሄንን በማድረግ ሂደት ውስጥ አንደኛውና ዋነኛ ኩረጃን የሚጸየፍ ትውልድ እንዲበቃ እንዲነቃ ማድረግ ያስፈልጋል ተብሎ ተሰርቶበታል። በተለይ እዚህኛው ትምህርት እርከን ላይ ብዙ ችግር ነው ብለን አልገመገምንም፣ አልወሰድንም። እድሜያቸውም አነስተኛ ህጻናት ስለሆኑ የምንነግራቸውን የሚባሉትን ሁሉ የሚቀበል ትውልድ ስለሆነ በዚህ ደረጃ ላይ ያለው የእድሜ ክልሉ ራሱ ይደግፈናልና ተማሪዎቻችንን በስነ ምግባር በግብረገብ ትምህርት እየኮተኮትን እያስተማርን እያሳደግን እንገኛለን። እንግዲህ ከታች የተሰራ ስራ ነው ለላይ ፍሬ የሚያፈራውና እነዚህ ላይ ጥሩ ዘር ዘርተናል። ከፍ ሲሉ ደግሞ ሀገር መረከብ የሚችሉ በራስ መተማመን ያላቸው የራሳቸውን ስራ ብቻ የሚያምኑ የሌላን የማይመኙ ማድረግ ያስፈልጋል። እሱን ጥሩ ስራ ሰርተናል። አዲሱ ስርዓተ ትምህርትም እዚህ ላይ በትኩረት ይሰራል። የግብረ ገብና የዜግነት ትምህርት እዚህ ላይ በትኩረት ስለሚሰራ የትምህርት ይዘቱም ወቅቱም የእድሜ ደረጃቸውም የሚደግፈን ነው። እዚህ ላይ ብዙ የኩረጃ ሀሳቡም የለም ህጻናቶች ከመሆናቸው ጋር ተያይዞ፣ ከፍ ሲል ግን እንዳይበላሽ ይህንን አጠንክሮ አጽንቶ መሄድ የሚጠይቅ ይሆናል ማለት ነው።